ሰላም ጤና ይስጥልን። በመላው ዓለም የምትገኘ የተወደዳችሁ የሮሃ ቲቪ ተከታታዮች የመስከረም 21 2018 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። አፋባሃ ምስራቅ አማራ ሚኒሊክ እዝ ለአገዛዙ ወታደሮች የምህረት አዋጅ ደንግጓል። በዝርዝር ሰሙታላችሁ። በሰሜን ሸዋ ምንጃር ሸንኮራ ወረዳ አረርቲ ማርያም እንጨት ተደርምሶ ከ35 ሰዎች በላይ መሞታቸው ድንጋጤን ፈጥሯል። ሰብረናቸዋል በሚለው የሽመልስ አብዲሳ ንግግር የሚታወቀው የብልጽግና የኢሬቻ ትንኮሳ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 አፋ ባሃ ምስራቅ አማራ ቀጠና ለአገዛዙ ተዋጊዎች እስከ መስከረም ሰላሳ የሚቆይ የምህረት አዋጅ ደነገገ። ዛሬ ረቡ መስከረም 21 ስምንተኛ ቀኑን በያዘው በዘመቻ አርበኛ አደም አሊ ወይም አባናደው በርካታ ቀጠናዎችን ነፃ ያወጣው አፋ ባሃ ምስራቅ አማራ ቀጠና ንጉስ ሚካኤል አሊ ንጉስ ሚካኤል አሊ ኮር እስከ መስከረም 30 የሚቆይ የምህረት አዋጅ ደንግጓል። የንጉስ ሚካኤል አሊ ኮር ዋና ሰብሳቢ የሆኑት አርበኛ መቶ አለቃ አብኖ ታደሰ የፋሽስቱ ብልጽግና አገዛዝን ዙፋን እየጠበቁ በአማራ ህዝብ ላይ ዘር ማጥፋት እየፈጸሙ ላሉ የመከላከያ አድማ ብተና ሚሊሻና ፖሊስ አባላቶች ከዛሬ መስከረም 21 እስከ መስከረም 30 2018 ዓ ም የሚቆይ የምህረት አዋጅ አውጀናል ብለዋል። አዋጁን ያስተላለፈው ንጉስ ሚካኤል ኮር በዘመቻ አርበኛ አደም አሊ ወይም አባናደው በርካታ የገጠርና የከተማ ታዳጊ ቀበሌዎችንና ወረዳዎችን በመቆጣጠር ህዝባዊ ውይይት በማድረግ ህዝብ የወደዳቸውና የፈቀዳቸውን መሪዎች በመምረጥ የህዝብ አስተዳደር መዋቅር እየዘረጋ ይገኛል ሲልም እዙ አስታውቋል። መዳረሻው ድልና ነፃነት ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲልም አፋ ብሃ ምስራቅ አማራ ቀጠና ሚኒሊክ ዛሬ መስከረም 21 2018 ይፋ አድርገዋል። በሰሜን ሸዋ ምንጃር ሸንኮራ ወረዳ አረርቲ ማርያም ርብራብ እንጨት ተደርምሶ ከ30 በላይ ሰዎች ሞቶ። በአማራ ክልል ሰሜን ሸዋ ምንጃር ሸንኮራ ወደ አረርቲ ማርያም ለግንባታ የተረበረበ እንጨት ተደርምሶ ከ20 በላይ ሰዎች ህይወት አልፏል። ዛሬ መስከረም 21 2018 ዓ ም የማርያምን አመታዊ ክብረ በዓል ለማክበር በስፍራው የተገኘው ምዕመን እየተሰራ ያለውን ቤተ ክርስቲያን እየጎበኘ ባለበት ሰዓት የተረበረበው እንጨት በመደርመሱ በሰው ላይ የሞትና የአካል ጉዳት ደርሷል። አደጋው የደረሰው ማለዳ ከጠዋቱ 1 ሰዓት ከ45 ላይ መሆኑን የአረርቲ ከተማ ሰላምና ጸጥታ መምሪያ ኃላፊ አቶ አጥናፉ አባተ ለመገናኛ ብዙሃን ተናግረዋል። በአደጋው 30 ሰዎች እስካሁን ድረስ ህይወታቸው ማለፉ ሲረጋገጥ ከ200 ሰዎች በላይ ደግሞ ጉዳት እንደደረሰባቸው የወረዳው ፖሊስ አዛዥ ኢንስፔክተር አህመድ ገበየው ተናግረዋል። በመደርመስ አደጋው የተጎዱ ሰዎችን በወረዳው ወደሚገኙ የተለያዩ የህክምና ተቋማት መወሰዳቸውን ይናገራሉ። የአረርቲ ሆስፒታል ኃላፊ ተወካይ አቶ ስዩ አልታዬ በበኩላቸው ከጧቱ ሁለት ሰዓት ተኩል ጀምሮ ወደ አረርቲ ሆስፒታል የወጡ ተጎጂዎችን ህክምና እየሰጡ መሆናቸውን ገልጸዋል። ከፍተኛ ጉዳት ከደረሰባቸው ሰዎች መካከል አምስት ወደ አዲስ አበባ መላካቸውን ጨምረው ተናግረዋል። ሰብረናቸዋል በሚለው የሽመልስ አብዲሳ ንግግር የሚታወቀው የብልጽግና የኢሬቻ ትንኮሳ ቁጣን ቀስቅሷል። የአቢ ቡድን በኦሮሞ ስም ለመነገድና ስልጣንን ለማራዘም በየዓመቱ ከሚጠቀምባቸው ነገሮች አንዱ የሆነው የኢሬቻ በዓል ከፍተኛ ቁጥር ያላቸውን ካድሬዎችን ወደ አዲስ አበባ በማምጣት ይቃወመኛል የሚለውን የአዲስ አበባ ህዝብ ማዋከብን ቀጥሎበታል። በኦሮሞ ዘንድ ድጋፍ አለ በሚል ፖለቲካዊ ቁማር የተዘጋጀው የብልጽግና ቡድን ዘንድሮም ከትክክለኛው የኢሬቻ በዓል አክባሪዎች የገጠመውን ተቃውሞ ለማረሳሳት እየተጋጋጠ ይገኛል። ከአንድ ወር በፊት የእሬቻ በዓል የዋቄ ፈታ እምነት ተከታዮች የሚያከብሩት ሃይማኖታዊ በዓል እንጂ የሌላ እምነት ተከታይ ማለትም ሙስሊምና ክርስቲያኑ የኦሮሞ ህዝብ የሚመለከተው አይደለም የሚል መግለጫ ያወጡት ባህላችንን አትበርዙ ያሉ አካላት የእነሽመልስን ቡድን አበሳጭተዋል። ከሰባት አመታት በፊት ሰብረናቸዋል በሚል የተረኝነት ፖለቲካ ያራመዱት እነሽ መልስ አብዲሳ የዘንድሮን ኢሬቻ ይደበዝዛል በሚል ስጋት ውስጥ በመውደቃቸው ከፍተኛ በጀት በመመደብ በአገዛዙ ዙ ሚዲያዎች የሙሉቀን ሽፋን እየሰጡ ይገኛሉ። ስልጣን በእጅ ገብቷል በሚል እብሪትና ትዕቢት የሚደረግ የማናለብኝነትና የስግብግብነት እርምጃ በኢሬቻ ስም ከኦሮሞ ህዝብ ድጋፍ አገኛሉ የሚለውን የናብይ አህመድን ምኞት አስቀጥሏል። ኢቲቪን ጨምሮ በህዝብ ግብር የሚተዳደሩ ቴሌቪዥን ጣቢያዎች ከህግ አግባብ ውጭ ሙሉ የአየር ጊዜያቸውን ለዚህ ፖለቲካዊ ትዕይንት በማዋል የተጠመዱ ሲሆን፣ የኦሮሞ ህዝብ ከዚያ የሚያገኘው አንዳች ጥቅም ባይኖርም ፖለቲካዊ ንግዱ የአዲስ አበባን ህዝብ አስቆጥቷል። ዛሬ ማምሻውን በወጣ የወጣ መረጃ ደግሞ የኢትዮ ጅቡቲ ባቡር ለ10 ሺህ የኢሬቻ በዓል ተሳታፊዎች ነፃ አገልግሎት ይሰጣሉ የሚል የአገዛዙን የመደለያ ውሳኔ አስተጋብቷል። በተለይም ከፊታችን አርብ ከሰዓት ከ9 ሰዓት ተኩል ጀምሮ በአዲስ አበባ ከተማ ለሚከበረው የኢሬቻ በዓል አገልግሎቱ ሙሉ በሙሉ ይጀምራል ያለው ባቡሩ ከቅዳሜ ከሰዓት ጀምሮ ደግሞ በደብረ ዘይት ለሚከናወነው በዓል ጉዞ ባቡሮቹ ዝግጁ መሆናቸውን ጽፏል። የአፋብሃ ምዕራብ አማራ ቀጠና የአመራር የሰራዊትና ህዝባዊ ውይይቶች መቀጠላቸውን አስታወቀ። የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ አንደኛ ክፍለ ጦር ኮረኔል ታደሰ ሙሉነ ብርጌድ በሜጫ ወረዳ አዲስ ዓለም ቀበሌ ላይ ከማህበረሰቡ ጋር በወቅታዊ ጉዳዩ ዙሪያ የክፍለ ጦርና የብርጌድ አመራሮች በተገኙበት የመመካከር ስራ ሰርተዋል። የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ አንደኛ ክፍለ ጦር ህዝብ ግንኙነት ፋኖ ሀብታሙ የሱፍ ዛሬ መስከረም 21 2018 ዓ.ም የተካሄዱ ውይይቶች ፍሬያማ መሆናቸውን ገልጿል። በዚያው የአፋ ባህ ምዕራብ አማራ ቀጠና ቴዎድሮስ ዕዝ የሰራዊት አባላት ግምገማና ውይይትም ቀጥሏል። የአዲስ አለማየሁ ሰባተኛ ክፍለ ጦር የአዋበል ወረዳ መብረቁ ብርጌድ ውስጥ አምስት ሻለቃ ያለው ሲሆን በእያንዳንዱ የብርጌዱን ህግና መመሪያ በመጠበቅ የሚተዳደር ናቸው። የአረመኔውን ስርዓት ቀድሞ በመረዳት የሚታወቀው መብረቆ ብርጌድ ከአባይ በረሃ ጮቄ ተራራ ድረስ የህዝቡን ሁለንተናዊ ችግሮች በመፍታት ሰፊውን የአማራ ህዝብ ለጠላት የማይበገር በመሆኑ ለጠላት ራስ ምታት ሆኖት እንደሚገኝም በውይይቱ ተነስቷል። በእለቱ ከአባላቱ ጋር የተደረገው የመወያያ ነጥቦች ውስጥ የአባላት አያያዝ፣ የጠላት አሰላለፍ፣ የህዝባችን መልካም አስተዳደር፣ ሰፊው የአማራ ህዝብ ወቅታዊ ቁመናና የአረመኔው ስርዓት የጭካኔ ጥግ የሚሉት ይገኙበታል። በውይይቱም የአማራ ህዝብ አገር መስራች ሆኖ አገር አልባ ለማድረግ በሚሰሩ የብአዴን ታማኝ ካድሬዎችና ሚሊሻ የአማራ ገበሬ አርሶና ልጅ አስተምሮ እንዳይኖር እየተደረገ ይገኛል ተብሏል። ህጻናት እውቀት የሚቀስሙበትን ተቋም የጦር ሰፈር መደረጉ በድሮንና በጀት መደብደቡን ጤናው የተጠበቀ ህጻናት እንዳይወለድ ጤና ጣቢያው የድሮን ሰለባ መሆኑ እንዲሁም የአማራ አርሶ አደር መሬቶች ተነጥቀው የአረመኔው ሰራዊት ምሽግ መሆናቸው መቀልበስ እንዳለበት ውይይት ተደርገዋል። ትራምፕ የአሜሪካ ከተሞች ወታደራዊ ማሰልጠኛ ይሁኑ ማለታቸው እያነጋገረ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአሜሪካ ከተሞችን የወታደራዊ ማሰልጠኛ ማዕከል እንዲሆኑ እንደሚፈልጉ ተናግረዋል። ከዓለም ለተሰባሰቡ በመቶዎች ለሚቆጠሩ የአገሪቱ ጦር መሪዎች ባልተለመደ ሁኔታ ተቃውሞና አለመረጋጋቶች ከውስጥ እንዳለ ጠላት ናቸው ሲሉ ተናግረዋል። አክለውም እናንተ ከተሳተፋችሁ ከቁጥጥር ውጭ አይወጣም ብለዋል። ትራምፕ በቅርቡ ወንጀልን ለመቀነስ እና ሰነድ አልባ ስደተኞችን በቁጥጥር ስር ለማዋል የሚል በዋሽንግተን ዲሲ፣ ሎስ አንጀለስ፣ ፖርትላንድ፣ ኦሪጎን የብሔራዊ ዘብ ወታደሮችን ማሰማረታቸው ይታወሳል። የመከላከያ ሚኒስትሩ ፒት ሄግስ ንግግር ያደረጉ ሲሆን በፔንታጎን አካታችነት ማህበራዊ ፍትሕና ብዝሃነት ፕሮግራሞች ላይ የተቀመጡት ከተመሳሳይ ጾታ ግንኙነት ጾታ፣ ዘረኝነት ጋር የሚገናኙ ባህሎች ማብቃታቸውን እና አዲስ የወንዶች አቻ አካላዊ ብቃት መስፈርት ለወታደራዊ ባለስልጣናት ይፋ አድርገዋል። ፕሬዚዳንቱ በዲሞክራቶች የሚመሩት ከተሞች ሳን ፍራንሲስኮ፣ ኒውዮርክ፣ ሎስ አንጀለስ ላይ ትችታቸውን ዳግም ያቀረቡ ሲሆን ሕግ ለማስከበር የሀገሪቱን ጦር መጠቀማቸውን እንደሚቀጥሉ ተናግረዋል ተናግረዋል ደህንነት የራቃቸው ስፍራዎች ናቸው፣ እንዲሁም አንድ በአንድ እናስተካክላችኋለን ካሉ በኋላ እዚህ ላላችሁ ላይ እያንዳንዳችሁ ዋነኛ ተግባር ይሆናል ብለዋል። ከውስጥ ያለ ጦርነት ነው። ለብሔራዊ ደህንነት ድንበሮቻችን በአግባቡ መቆጣጠር አስፈላጊ ነው። እነዚህ ሰዎች እንዲገቡ መፍቀድ የለብንም ብለዋል። የኢሊኖይስ ገዢ ጄቢ ፕሪትስከር ትራምፕ ወታደሮችንና የስደተኛና የስደተኛ ና ጉምሩክ ኃይሎችን በመጠቀም የአሜሪካ ከተሞችን ይወራሉ፣ እንዲሁም ያውካሉ ሲሉ ተችተዋቸዋል። ወታደሮቻችንና ህዝባችን እንደ ትንሽ አምባገነን ከሚሰራ የተሻለ ይገባቸዋል ሲሉ በኤክስ ልጥፋቸው ላይ ተናግረዋል። በበርካታ ዓለም ክፍል የሚገኙትና በቨርጂኒያ የተሰባሰቡት የአሜሪካ ጦር ጀኔራሎችና አድሚራሎች ሁለቱ ባለስልጣናት ሲናገሩ በዝምታ ማዳመጥ መርተዋል። ስብሰባው የተጀመረው በሚኒስትሩ ንግግር ሲሆን የአሜሪካ